አይችሉሽም አይችሉኝም። እናቴ ትሙት፣ እኔን ሊሰብረኝ የሚችለው ወንጀል ብሰራ በህግ ልጠየቅ፣ የህዝብ ብር የእርዳታ ብር በአካውንት ከገባ ልጠየቅ። የእኔ በአካውንቴ ገብቶ ያቃል። በራሱ በታማሚው አካል ነው የሚረዳው የሚሰበሰብለት። ስለዚህ ምንም ነገር አጡብኝ። የእርዳታ ብር ትበላለች እንዳይሉ በእኔ አካውንት አይሰጥ አይገባም። እሺ ምን ይበሉ? እየተጠቀመች ነው የምትረዳው። ምንድን ነው የምትጠቀመው? ጊፍት ነው። እሰይ፣ ይኸው ገና የው ይዘንባል። ቁጠሩ፣ ቁጭ ብላችሁ ቁጠሩ። በቃ ሌላ ምንም ጊፍት ነው የሚሰጠኝ፣ ሌላ ምንም ልታገኙ የምትችሉት ጊፍት። ሰው ወዶ ፈቅዶ ድካሜን አይቶ እኔ እንዳላቆም ማበረታቻ ጊፍት ይሰጡኛል። ሶ ዋት ሌላውን ምስኪን ቀጥቅጣችሁ እንዳጠፋችሁት እኔን ከሶሻል ሚዲያ ቀጥቅጣችሁ የምታጠፉኝ ከሆነ የምታጠፉ መስሏችሁ ከሆነ ይናፍቃችኋል። እናንተ ትደክማላችሁ፣ አላችሁ እንጂ እኔ አልደክምም። ብርቱ ነኝ፣ መቼም አልደክምም። ወደፊት ይኸው፣ አራተኛ አካውንት አራተኛ አካውንት በሳምንት ውስጥ ስንት እንደገባ አዩት። የበለጠ እንደውም እናንተ እንድጀግን እንድበረታ ሞራል የሆናችሁኝ አመሰግናችኋለሁ። ነገ ትልቅ ሚዲያ የራሴ ሚዲያ ኖሮኝ እዛ ሚዲያ ላይ ወጥቼ መሰክራለሁ። እናንተ እንዳበረታችሁኝ፣ በገፋችሁኝ ልክ እንደበረታው ጥርሴን ነክሼ ሞር ታይሜን ሰጥቼ ህዝቤን እንድረዳ አካውንቴን እንዳሳድግ እንደረዳችሁኝ መሰክር አመሰግን። ሁለት ወገን ነው ማመሰግነው ወዳጄንም ጠላቴንም አመሰግናለሁ። ነገ ትልቅ ቦታ ደርሼ ትልቅ ሚዲያ የራሴ ኖሮኝ ቆሜ ትልቅ መድረክ ላይ አመሰግናችኋለሁ። ያደረሳችሁብኝን ነገር ተባብራችሁ አካውንቲንግ ሪፖርት እያደረጋችሁ እኔ ከሶሻል ሚዲያ ለማጥፋት ያደረጋችሁትን ጥረት ለዓለም ህዝብ እመሰክርላችኋለሁ። ቆሜ ምን ተቋቁሜ የት እንደደረስኩኝ ህዝቡ እንዲያይ ያደርጋለሁ። ሁሉም ነገር ሪከርዱ ይቀመጣል፣ ለታሪክ ይቀመጣል እንጂ እኔ መቼም ተስፋ ቆርጬ አልጠፋም። ይህም ነገር ቢዘጋ በሌላ አካውንት እመጣለሁ ግን እኔ አንድ ግለሰብ ሆኜ በግሩፕ እያደረጉብኝ ያሉትን ነገር ህዝቡ እያየም እየታዘበም ነው። ህዝቡ እያደረጋቸው ያላችሁትን ነገር እያየ ነው። አይን አለው። ህዝቡ ያያል። የኢትዮጵያ ህዝብ ያያል፣ ይፈርዳል። አይን አለው። እኔ ምንም አይነት ብሔር ነክቼ አላቅም፣ ምንም አይነት ሃይማኖት ነክቼ አላቅም። በራሴ አለም ነው ፈታ ዘና ምለው ህዝቤን የማገለግለው እምረዳው በአቅሜ ጊዜንና ጉልበቴን ሰጥቼ አገለግላለሁ። ከኪሴ አይደለም የምትረዳው። አዎ ከኪሴ አይደለም የምረዳው። የሚረዱ ደጋግ ሰዎች በእኔ በኩል ይረዳሉ። እኔ ድልድይ ነኝ። እኔ ተረጂና ረጂን የማገናኝ ድልድይ ነኝ። ምንም ነገር እኔ ኪስ ሳይገባ ድልድይ ነኝ። መሀል ላይ ጥቅም ስለምታገኝ ነው። የማገኘው ጥቅም ምንድን ነው? መልካም ሰው እግረ መንገዱን ሲያልፍ ማበረታቻ የሚሰጠኝ ጊፍት ነው። እሱ ነው ደማቸውን ያፈላችሁ። ሌላ ምንም ነገር አይደለም። ኮሚሽን ታገኛለሽ ከሚረዳ ሰው ካላችሁ አምጡ ማስረጃ። አንድ ኮሚሽን ለእኔ የከፈለ ሰው ካለ ይምጣ፣ ህዝቡ ይፍረድብኝ። ጊዜን ጉልበቴ ጊዜ እኮ ገንዘብ ነው። ጉበሰውነሽ፣ አመሰግናለሁ፣ ቴንኪዩ ሶ ማች። እኔ እንድታዩ ብቻ ስለምፈልግ ነው ያሳየኋችሁ። እየተደረገ ያለው ነገር ፌር ነው አይደለም የሚለውን ነገር እናንተ ህዝቡ እንድታዩ ፈልጋለሁ። እኔ አንድ ግለሰብ የትኛውንም ብሔር እማልወክል ሰውን በሰውነቱ ብቻ መወድ፣ ማከበር፣ ማገለግል ህዝቤን እምረዳ ሰው ነኝ። በህብረት እያደረጉብኝ ያለውን ነገር አንዴ በዚህ ብሄር ይላሉ አንዴ በዚህ ብሄር ይላሉ አንዴ በዚህ ብሄር ይላሉ። አንዴ በግል ላይፌ ሙስሊሞና ክርስቲያና ግብታ እንደዚህ ብላ ይላሉ። ሺሻ ታጫስ ነበር ተጠጣ ነበር እንደዚህ ነበረች ነበረች ነበረች። ሶ ዋት? እኔ ነኝ ፖስት ያደረኩላችሁ ፌስቡክ ላይ። አሁንም ገብታችሁ ማየት ከፈለጋችሁ ሀቢባ ሀቢባ ብላችሁ ፌስቡክ ላይ ሳችሁ ብታደረጉ አስራ አራት አመት ሙሉ ፖስተው ላይፌ እዛ ላይ አለላችሁ እኔ ማወቅ ከፈለጋችሁ አንድ የተደለተ ነገር የለም ነገር ቁጭ ብሎላችኋል። እኔ እምፈራው ነገር የለኝም፣ ግልጽና እኔ ማነኝ የሚለው ነገር ከተወለድኩበት ሰፈር አንስቶ ሙሉ ታሪኬ ነግሬያቸዋለሁ። የተደበቀ አንድም ነገር የለኝም። ሶ የሚደረገው ነገር ፌር ነው አደለም? እናንተ አገናዝቡ። ምንድን ነው ያጠፋሁት ጥፋት? ኮሚሽን በልተሻል ነው የታለ? አምጡልኝ። ሀቢባ ሌባናት ስትሉ ማስረጃ ይዛችሁ ነው። ከዛ ውጪ ጥናት ነው ምቀኝነት ነው። ኦብስሊ ምንም አይነት ነገር ከሌላችሁ ሀቢባን ለምንድን ነው የምትሰድቧት? ስትባሉ ምንም ሀቢባ የምንሰድባት አስቀያሚናት፣ ናይጄሪያ ትመስላለች። ሶዋት ፈጣሪን የፈጠረኝ እሱን ለፈጣሪ አናግሪው። ለምን እንደዚህ ያርገ ፈጠርካት ብለሽ እሱን ጠቂቅ። ይጄና ስለ መልኬ ከሆነ ምጥጠኝ እኔ ምን ላርገሽ? ስለ መልኬ ይቀጠላሽ ስለ ብሔር ምናምን የምታወሩ ሰዎች፣ እኔ ስለ ብሔር አያገባኝም። እኔ ሰው ነኝ። ሰውን በሰውነቱ ወዳለሁ፣ በሰውን በሰውነቱ አከብራለሁ። በሰውነት የከተቀበላችሁ ልካም፣ ካልተቀበላችሁ ይመቻችሁ። ሰው በመንገዳችሁ አለቀ። አይ ዶንት ዋንት ቱ ዌይስት ማይ ታይም ከዚህ በላይ አሁን። ወደ ትዳር እንገባለን ወይ ወይ? እዛ ከመግባት በፊት አንድ ነገር ልበልና እሄዳለሁ። እኔ መጨረሻ ላይ ካልሹ ልጀምር። በተለይ መልክ ሁሌ ነው ምለው ማለት ሌሎች እንትኖቼ ላይ ራሱ እንደ ፕሬዘንቴሽን ማቀርበው ነው። ሰው ማንም ሰው በመልኩ አላወጣም፣ በቁመቱ አላወጣም። ማንም መለሎ መስሎ ስንት አይነት ነገር የሚሰራ ሰው አለ። ጭንቅላት ውስጥ ምን እየሰራ ነው ነው የመጀመሪያው። ሲቀጥል እኛ አፍሪካዊ ትመስያለሽ ምናምን የምንባባልበት ማን ነው፣ የመልክ ክራቴሪያ ላይ ያወጣለን። ሰው ጠቆር ካለ እንትን ትመስላለች። በቀደም አንድ ኢንተርቪ እያየሁ ነበር። እናቴ ማለት ሚዲያ ላይ ያለች ሴት እናቴ ቆንጆ ሆነሽ ብላኝ ፈረንጅ ትመስያለሽ ያለች አለችኝ አለች። የእሱሱ ተጽዕኖ ነው አንድ ይመስለኛል። እና ሁለተኛ ሌላ ምንድን ነው እዚህ ስጦታ የሚሰጥ ምናምን ጊፍት የሚሰጥ ሰው በሙሉ ካርዱን መዝግቦ ስልኩ ላይ አፕል ፔ ላይ አስገብቶ ለማን እንደሚሰጥ አስቦ አልሞ ነው የሚሰጠው። ዊ ኦል አር አደልት እንደዛ የምታደርጉ ሰዎች ፈልጋችሁ አስባችሁ ስለሆነ ይብዛላቸው። በጣም ይቅርታ አድዎት ሊያቋርጥሽ ፈልጊያለሁ። በጣም ይቅርታ። አንድ ነገር ልንገርሽ፣ እኔ ጊፍተሮች አብዛኞቹ አብዛኞቹ አሜሪካን ያሉት አሜሪካ፣ አውሮፓ ኦኬ። ከአረብ ሀገር ጊፍተር ያለኝ ሀኒና፣ ንግስት። ሌላ ማን አለኝ? ከአረብ ሀገር ጊፍተር እስቲ ጥሩልኝ፣ ከሀኒና ከንግስት ውጭ። ሁለቱም የራሳቸው ቢዝነስ ያላቸው ሰዎች ናቸው። ሁለቱም የራሳቸው ቢዝነስ ያላቸው ሰዎች ናቸው። ከመዳም ቅመም ጊፍት ትቀበላለች? የመዳም ቅመም ለኔ ታፕታፕ ፍቅሯን የምትሰጠኝ የመዳም ቅመም። ስለማከብራቸው ያከብሩኛል፣ ስለምወዳቸው ይወዱኛል። ታፕታፕ ኮፒ ሊንክ ያደረጉልኛል። ያ ነው ደማችሁን ያፈላው። የመዳም ቅመም ጊፍት አትሰጠኝም። ፍቅራቸውን የሚሰጡኝ በታፕታፕ እና በኮፒ ሊንክ ነው። ሪም እሺ፣ ሪም ሪም እህቴ ስለሆነች እረሳኋት። እሷ ለእኔ እህት ናታዋት እና ሦስት የራሳቸው ቢዝነስ ያላቸው ከአረብ ሀገር ሶስት ጊፍተሮች ነው ያለው። ከመዳም ቅመም ነው የምትወስደው። አውቀው ህዝቡ እንዲጠላኝ የመዳም ቅመም ለእኔ ከመዳም ደሞዟን ተቀብላ ለእኔ ብላ ባንክ ሄዳ ክሬዲት ካርድ አፕላይ አድርጋ ክሬዲት ካርዷን ሞልታ ኦንላይን ጊፍት ገዝታ ልትሰጠኝ ነው ለእኔ። እንደዛ ስለሚንቋችሁ እኮ ነው እናንተን የመ ቀዳም ቅመሞችን ስለሚንቁ ስለሚንቋችሁ ሁል ጊዜ እናንተን እንደ መሀይም እኔ ስላከበርኳችሁ እነሱ ስለሚንቋችሁ ተናደው ነው። እኔ ክብርና ፍቅር ሰጣችሁ፣ የሰጣችሁን ክብርና ፍቅር መልሳችሁ ሰጣችሁ። የሰው ልጅ የሰጠውን ነው የሚቀበለው። ን የሚደረግ ነገር ነው። እነሱ እየሰደቧቸው አንቺ ድስት ፈቅፋቂ ታብታብ አድርጊ አንቺ የመዳም ሽንት ቤት አጣቢ ታብታብ አድርጊ እየሰደቧቸው ሪስፔክት እንዲሰጧቸው ይፈልጋሉ። እኔ ግን ክብር ስለሰጠኋቸው አከበሩኝ። ለምን አከበሯት? ለምን ወደዷት? ነው የወደዱኝ ስለወደድኳቸው፣ ያከበሩኝ ስላከበርኳቸው። ዳት ሌላ ምንም ነገር የለውም። ሌላ ምንም አልሰጠኋቸውም። እኔ ለመዳም ቅመሞች ምንም አል አምስት ሰጥቼ አላቅም። ጊዜንና ጉልበቴን የሰጠኋቸው ቁጭ ብዬ ችግራቸውን ሰማኋቸው፣ አከበርኳቸው ዳትዚት እንጂ ገንዘብ አልሰጠዋቸውም፣ ወይም እነሱ ለእኔ ገንዘብ አልሰጡኝም። ለኔ እነሱ የሰጡኝ ፎሎ ያደርጉኛል፣ ታፕታፕ ኮፒሊንክ ያደረጉልኛል። ዳትዚት ከመዳም ቅመም ጊፍት ተቀብዬ አላቅም። የሚሰጡኝ ጊፍት አውሮፓ አሜሪካ ያሉ ናቸው። እነሱ ግን እኔን ህዝብ እንዲጠላ ስለሚፈልጉ በእውሸት ሊያስጠሉኝ ከመዳም ቅመም ጊፍት ደሞዛቸውን ሁሉ እየወሰደችባቸው ብለው ማውራት ጀመሩ። ገባሽ ነው። አቡዬ ሌሎች አሉ አይደል አሁን አረብ ሀገር አሉ በብዛት ምንም እዚህ ገብተው አውርተው የማያውቁ ልጆች ይኖራሉ። በተለይ ማይጽፉ ልጆች ሁሉ አሉ እዛ ሀገር ና እኔ ይህ ቤት ሲዘጋ ሁሌ የማስበው እንዲህ ሶሻል ሚዲያ ላይ አቅም ስላለው ስለሚያወራው ሰው ምናምን አይደለም። ዊ ኦል አር ኦፖርቹኒቲስ ብዙ ኦፖርቹኒቲዎች አሉን። ብዙ እድሎች ማለት ነው። ምንም ማይሰሩ ማለት ለሰው እየሰሩ ትውሪት እንኳን ሳይሄዱ ወጣትነታቸውን እድሜያቸውን አረብ ሀገር የጨረሱ ልጆች አሉ። አንቺን የሚያዳመጡ ልጆች አሉ። ስትሬንግዝ ቢውልድ ያደረጉ ልጆች አሉ። ኖሌጅ ያወቁ ልጆች አሉ። ጥንካሬ፣ ብዙ ነገር የተማሩ ሰዎች አሉና አንዳንድ ጊዜ ለእነሱ ብለን ብንተው ነው ምለውን በቃ ለእነሱ ብንሳሳላቸው ስንት ልጆች ናቸው ስንት ህጻናቶች ናቸው ከአረብ ሀገር ቤት እንደዛ ተንገላተው እግራቸው በብረት ተመትቶ ምን ተብሎ ተጎትተው ሲወጡ በአይናችን ያየን ሰዎች እሱን እሱን ቫሉ ብናደርግ እኔ አሁን አንቺ ስለ ጊፍቱ ምናምን ሪዝን ከምናወራ ይልቅ እንደውም ሞር ሰው ላይ የሰራሽውን ነገር ቫሉ ብናደርግ እነ ዳግማዊ ሪሰንትሊ ዳግማዊ እንደሱ አይነት ምስክር ናቸው ኦፍኮርስ ኮኔክሽንሽ ነው ሰዎቹን ያመጣው ኦፍኮርስ ላንቻ ያላቸው ፊሊንግ ነው እጆቻቸው እንዲዘረጋ ያደረገው ኦፍኮርስ ትረስት ትረስት እኮ ነው አይደል? ኮኔክሽን ማለት ትረስት ቢውልድ ማድረግ ማለት ነው። ኢክንቢ ቢዝነስ፣ ኢክንቢ ቢ ሶሻል ሚዲያ፣ ኢክንቢ ፕሬዘንቴሽን፣ ኤኒቲንግ ትረስት ቢውልድ የሚያደርገው እነዚ አነስ ያለ ቁጥር ማለት ነው። ግን አይሲ ዘ ሪዛልት፣ እነዛ ሰዎች መጥተው ሲታገዙ የተረዱ ሰዎች፣ ሰው አምኖ የሚሰጠው ስለፈለገ ነው። እኛ ሁላችን ትልልቅ ሰዎች እንደ ትልቅ ሰው ማሰብ በተለይ ውጭ ሀገር የምንኖር ሰዎች፣ ስልጣኔ እኮ ኮሚኒኬሽን ነው ኮሚኒኬሽን ነው። በቃ መነጋገርን መቻ ካልፈለጉት ደግሞ ራቅ ብሎ መኖር፣ አለማየት፣ አለመምጣት፣ አለመፈለግ ይቻላል። ቢናይስ ቢፖዚቲቭ፣ ቢኮንስተንት ኮንሲስተንሲሽን ሁሌም አደንቃለሁ። ኮንሲስተንሲ ይልሻለሁ እንዴት ነው የሚባለው? ስ በይ ኮንሲስተንሲ፣ ኮንሲስተንሲ ኢዝ ዘ ሰክሰስ ኦፍ ኪ ነው የሚባለው የኮንሲስተንሲ ድግግሞሽ የስኬታማነት ውጤት ነው ለማለት። በእንግሊዝኛ ኮንሲስተንሲ ድግግሞሽ ነው፣ በአማርኛ ኮንሲስተንሲ ድግግሞሽ። ለሰክሰስፉል ለመሆን አንድ ሰው ስኬታማ የመሆን ቁልፍ ድግግሞሽ ነው። አንድ ቀን ባደረጋችሁት ነገር አይደለም ስኬታማ የምትሆኑት ጊዜ ኮንቲኒዮስሊ በምታደርጉት ነገር ነው። አንድን ነገር ደግሞ ኮንቲኒዮስሊ ለማድረግ ያንን ነገር መውደድ አለባችሁ። የምትወዱትን ነገር ነው ኮንቲኒዮስሊ የምታደርጉት። እኔ እኔ ለገንዘብ ለጥቅም ቢሆን ላይቬን ከፍቼ ጌም ብቻ አጫወታለሁ አለቀ። እንደ ማንኛውም ሰው ጌም ብቻ አጫወታለሁ። ጌም ስጫወት ስቀጣ፣ ሊጤን ስቀባ፣ ምን ስል ምን ስል ጊፍቴን አገኛለሁ ራይት ስለምወደው ነው። የመንፈስ እርካታ ስለሚሰጠኝ ነው። እኔ ስለቻልኩ ነው። ይሄንን አደርገው ፈጣሪ እረድቶኝ ከመዳም ቤት ወጥቼ አስራ ስድስት አመት አረብ ሀገር ኖሬ አራት አመት መዳም ቤት ሰርቼ ራሴን አሳድጌ ብዙ አይነት ስራዎችን ሰርቼ፣ ሴልስነት ሰርቼ፣ ድራይቨርነት ሰርቼ፣ ሪል እስቴት ኤጀንትነት ሰርቼ አድጌ ብዙ አመት ሰርቼ አሁን ላይ ሪታየር አድርጌ አሁን ላይ ትዳሬን ልምራ ልጆቼን ላሳድግ ብዬ እቤት ቁጭ ብያለሁ። አት ዚስ ታይም እኔ እኔ ረዳኝ አምላክ ረድቶኝ ጥሩ ቦታ ላይ ስላለው እህቶቼን ደግሞ እኔ ድሮ መዳም ቤት እሰራ ስለነበር የሰው ቤት ማለት ምን ማለት እንደሆነ ስለማውቀው እህቶቼን ደግሞ ሰው ቤት ያሉ እህቶቼን ደግሞ ችግር ላይ ያሉትን ላዳምጥ፣ በአቅሜ ላግዝ፣ የምሰጣቸው ገንዘብ ባይኖረኝ ጉልበቴንና እና ጊዜን ልስጣቸው ብዬ ወደ ቲክቶክ መጣው የዛሬ ሁለት ዓመት ሁለት ዓመት ሙሉ ኤሪ ዴይ ላይቬን እየከፈጥኩ የእህቶቼን ችግር እያዳመጥኩ በአቅሜ የምችለውን ችግር ሁሉ ከህዝቤ ጋር ተባብሬ እኔ ጊዜንና ጉልበቴን እያዋጣው ህዝቤ ገንዘቡን እያዋጣ ችግሩን እየፈታን ሁለት ዓመት ኖረን ኤፕሪል አለፈ። ሁለት ዓመቴ አሁን ሁለት ዓመት ከአንድ ወር ሆነኝ ቲክቶክ ላይ። በዚህ ሁለት ዓመት ውስጥ ድግግሞሽ ኤሪ ዴይ የማደርገው ስለምወደው ነው። ደስታን ስለሚሰጠኝ ነው። ለጥቅም ቢሆን ኖሮ ይሰለቸኛል፣ ይደክመኛል፣ እተወውና ጌሜን ብቻ አጧጡፍ ነበረ። ማንም አይከለክለኝም። ገባችሁ። ስለዚህ የወደዳችሁት ነገር ላይ ነው የምትቆዩት። ስለወደድኩት አምኜበት ስለማደርገው የመንፈስ እርካታ ስለሚሰጠኝ አንድን ያለቀሰን ሰው እንባሳብስ እኔ የመንፈስ እርካታ አገኛለሁ። ለአንድ ሰው እኔ እኔ ሞልቶልኝ ገባችሁ። እኔ ችዬ ዛሬ እኔ ትናንትና መዳም ቤት የነበርኩ ሴትዮ ከመዳም ቤት ወጥቼ የራሴ ቤት መኖር ጀምሬ፣ አንዲት እህቴን ችግር ላይ ያለች እህቴን በአቅሜ ሳግዝ የእሷ ችግሯ ተፈቶ ስትስቅ ሳይ ለእኔ የመንፈስ እርካታን አገኛለሁ። የሰላም እንቅልፍ አገኛለሁ። ደስ ይለኛል። ገባችሁ። እናንተ አስመሳይ ስለሆናችሁ ሁሉም ሰው አስመሳይ ነው ማለት አይደለም። አስመሳይ በሆን ሁለት ዓመት ሙሉ አንድ አይነት ስራ እየሰራው አልቆይም ነበረ የማስመሰል ቢሆን ትታክታላችሁ፣ ትተውታላችሁ፣ ይሰለቻችኋል፣ ይደብራችኋል። እኔ ወድጄው ደስ ይለኛል። የሆነን ሰው እኔ አስባችሁታል። እኔ ፈጣሪ የኔን ብዙ ችግር ፈቶልኛል። እኔ ሰው ሆኜ አቅሙ ኖሮኝ የአንድ ሰው ችግር አዳምጬ በአቅሜ የዛን ሰው ችግር ድምፅ ሆኜ ሚዲያ ይንም ተጠቅሜ ሊሆን ይችላል ስፈታለት እና ያ ሰው ሲያመሰግነኝ፣ ያ ሰው ደስተኛ ሆኖ ሳየው እንዴ እኔ ፈጣሪ ብዙ ነገር አድርጎልኛል። ብዙ ነገር አንዲት እናት እኔ የስፔሻል ልጆች ድምፅ ሲሆን እኔ ልጄ ሲወለድ አይሰማም ነበር ደጋግሜ ነግሬያቸዋለሁ። ፈጣሪ እረድቶኝ ነው ልጄ በአመት ከስድስት ወሩ ኦፕሬሽን ተደርጎ መስማት የጀመረው እንጂ አሁን ላይ ልጄ በምልክት ነበር የሚያወራው። ፈጣሪ እረድቶኝ ይህንን የሚያክል ትልቅ ውለታ ውሎልኝ እኔ የተቸገረን ሰው ላረዳ ነው። ፈጣሪ እኮ ይህን ትልቅ ነገር አድርጎልኛል። ስለዚህ ይህንን ያደረገልኝን ነገር ለፈጣሪ ማመስገኛ ነው። እኔ የሆነን ሰው ችግር አዳምጬ ያንን ሰው ሳግዘው እኔ ፈጣሪን የማመሰግንበት መንገድ ነው። ስላደረገልኝ ነገር ፈጣሪን የማመሰግንበት መንገድ ነው። ብዙ አካል ጉዳተኛ ልጅ ያላቸው ቤተሰቦች አሉ። እዚህ ቤት መጥተው ተዋጥቶላቸው፣ ዌልቸር ያጣ ዌልቸር ሲያገኝ፣ በገንዘብ ሕክምና የሚፈታ ነገር በገንዘብ በጣም ብዙ ሰው አግዘናል አይደል? እኔ ጊዜ ልስጥ፣ በጉልበቴ ላገልግል። በእናንተ ገንዘብ ብዙ ሰው ታክሟል፣ ድኗል መጥቶ አመስግኗ ብዙ ሰው ዊልቸር ያጣ ዊልቸር ሲያገኝ በጣም ብዙ ችግር። አይ አይኗ የማይታያት ልጅ ፋሲካ የምትባል በሳውዲ አረቢያ አይኗ ሊጠፋ የነበረች ልጅ እድሜ ለእናንተ አንድ ሚሊየን ምናምን ብር አዋታችሁ ታክማ አይኗ እያየ መጥታ አመስግናችኋለች። ብዙ ብዙ ብዙ ሰው ታክሟል፣ ድኗል። በእናንተ ገንዘብ እኔ ድልድይ ሆኜ ማለት ነው። ይህ እኔ ፈጣሪ የማመሰግንበት መንገድ ነው። እኔ ትልቅ የመንፈስ እርካታ አገኛለሁ። ስለዚህ ሀቢባ ስታስመስል ነው ሀቢባ ለጥቅሟ ነው የምትሉ ሰዎች፣ የምታምናቸው እመኗቸው፣ ይመቻችሁ። አይ ዶን ማይንድ መብታችሁ ነው። ማመን መብታችሁ ነው። ከጊፍት ውጭ የማገኘው ነገር አለ ብላችሁ ካመናችሁ፣ ከሚሰጠኝ ጊፍት ውጭ ኮሚሽን ይከፈላታል ብላችሁ የምታምኑ ሰዎች እመኑ፣ መብታችሁ ነው። አያገባኝም። እኔ ግን ለሚወደኝ ለሚያምነኝ በኔ በኩል እርዳታ ለሚረዳ ሰው ይህንን ማስረዳት ስላለብኝ ነው። በተረፈ ግን ሀቢባ ኮሚሽን ተቀብላኛለች የሚል አንድ ሰው ካለ ለማናገር ፈቃደኛ ነኝ። ማስረጃ ይዞ ከመጣ ኮሚሽን ብልጌ ተነጋግሬ የከፈለኝ ሰው ካለ የፈለጋችሁትን ፍረዱብኝ፣ የፈለጋችሁትን ልቀጣ። ከአንድ ታማሚ እኔ ኮሚሽን ብዬ ከጠየኩኝ፣ ከእኔ ጋር በውስጥ ያወራ ታማሚ ካለ ለእኔ ኮሚሽን የከፈለ ካለ የፈለጋችሁትን ቅጡ። ሀንድረድ ፐርሰንት ተማመናለሁ በራሴ ከማንም ታማሚ በውስጥ ተነጋግሬ ኮሚሽን ተቀብዬ አላቅም በፍጹም በፍጹም እኔ ለህሊናዬ ነው የማደርገው ፈጣሪ እንዲጽፍልኝና ነገኔ በጊዜ በሞት ለልጆቼ እንዲቀመጥ ነው የኔ መልካም ስራ ለልጆቼ እንዲቀመጥ ነው ያደረኩት አመሰግናለሁ ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ ፈጣሪ ያክብርልኝ አሁን ወደ ፕሮግራሙ